እግዚአ አምላካችን አምላካችንና አባታችን ስለዛሬ ስላደረስከን ስለዚህ ቀን እናመሰግንሃለን። ይህንን ጉዞ እንድንጓዝና እንድንመካከር እዚህም ደረጃ እንድንደርስ ያንተ ምሪት የንተ ስራ ስለሆነ በሁሉም ስም እናመሰግናሃለን። እሺ፣ የአማራ ክልል አጀንዳ ዛሬ ርክክብ እናደርጋለን። ኮሚሽነሮች ወደዚህ ጋብዛለሁ። ኮሚሽነር መላኩ፣ ኮሚሽነር ዶክተር ዮናስ ወደዚህ መታችሁ ሀገራዊ ምክክር ኮሚሽንን በመወከል እንድትረከበ ጠይቃለሁ። የመሀከል አጀንዳዎች በዚህ ሰአት ኮሚሽኑ ተረክቧል። ስሜ መሐመድ ኢብራሂም ነው የሚባለው። የነጻነትና እኩልነት ፓርቲ የብሔራዊ ምክር ቤት አባል ነኝ። የመጣሁበት አካባቢ ከኮምቦልቻ ደቡብ ወሎ፣ ኮምቦልቻ። እሺ፣ እንግዲህ ምንድነው የሆነው፣ ያው ወደ አምስት አይነት የማህበረሰብ ክፍሎች የተወከሉበት የተለያዩ ቡድኖች ነበሩ። የወረዳ ተወካዮች የወረዳ ማህበረሰብ ተወካዮች፣ የተጽዕኖ ፈጣሪ ግለሰቦች፣ የማህበራትና ተቋማት፣ የመንግስት አስፈጻሚዎች እንዲሁም የፖለቲካ ፓርቲዎች የተሳተፉበት የተለያዩ ግሩፕ ነበር የነበረው። ከዛ ውስጥ የእኛ የፖለቲካ ፓርቲዎች ስብስብ ውስጥ ነበር የነበር ነው እንግዲህ በዚህ ክልል ውስጥ አስራ ሶስት ፓርቲዎች ናቸው በእኛ ጋር ከፖለቲካ ፓርቲዎች ተወክለው መጥተው ሲ የቆየ ነው። በዚህም መሰረት ከሚያዝያ ሁለት እስከ አራት ድረስ አጀንዳዎቻችንን ለብቻ ፖለቲካ ፓርቲዎች ብቻችንን አንድ ግሩፕ ሆነን ለመለየት ሞክረናል። በዛ መሰረት የፖለቲካ ፓርቲዎች በተግባባነባቸው አጀንዳዎች ላይ ወደ ዋናው የኃይል መድረክ መጥተው እንደገና የኛም የተካተተበት ደግሞ እኔም ከዚሁ ከየግሩፖቹ የመጡትን አጀንዳዎች የመለየት ስራው ላይ ተሳትፍ የነበር ሀያ አምስቱ ከየግሩፑ አምስት አምስት ሰዎች ተውጣተው ከአምስቱም ግሩፕ ሀያ አምስት ሰዎች ተውጣተው ነው ይህን ስራ የሰራ ነው። ከዛ በኋላ እንግዲህ አጀንዳዎቹን ወደ የጋራ አጀንዳ የክልሉ አጀንዳ አድርጎ ወደ መጠቅለል ነው ነው በዚህ ሂደት ውስጥ ከየ ግሩፖቹ የመጡትን አጀንዳዎች ምንም ሳይቀር ለማካተት ከፍተኛ ጥረት ተደርጓል። ሰው ተደስቶና አጨብጭቦ የተለያየበት አጀንዳዎቹ ከ99 ፐርሰንት በላይ ማለት ይቻላል የሁሉም ሰዎች አጀንዳ የሁሉም ግሩፖች አጀንዳ እየተያዙበት ነው ማለት ይቻላል። 13 አጀንዳዎች ናቸው እንግዲህ ተጠቃልሎ የቀረቡት። በዚህ መሰረት ምንድነው የመጀመሪያው የህገ መንግስት ማሻሻያ ነው። እሱም ያው በደንብ የመጀመሪያው የሀሰትና የጥላቻ ትርክቶች በሚለው እሱ በተለያየ መንገድ ዝርዝር ዲቴል አለው። ሌላው የኢፌዴሪ እና የክልል ህገ መንግስቶች ማሻሻያ ነው። እንዲሁም የፌዴራሊዝም አስፈላጊነት እሱም በደንብ በጥናት እንዲመለስ ነው። ከክልሎች ውጭ ስለሚኖሩ የክልሉ ተወላጆችና አማራዎች እንዲሁ ተነስተዋል። አምስተኛው ደግሞ የአማራ ማንነትና የወሰን ጥያቄዎች እንዲሁ በአግባቡ ተጠንተው እንዲመለሱ በጣም ሰፊ ዲቴል የሆነ ጽሁፍ አለው። በአጀንዳነት እንዲህ ተብሎ ነው የተጠቃለለው። ሌላው የአዲስ አበባ ጉዳይ ነው። የአዲስ አበባ ጉዳይ እንግዲህ ያው በዚህ የክልሉ አቋም ሆኖ የተነሳው የሁሉም ኢትዮጵያውያን ከተማ እንድትሆንና በልዩነት በክልልነት ራሷን ተደራጅታ የሁሉም ኢትዮጵያውያንነት መሆኗን የሚያረጋግጥ የህግ ድጋፍና የህግ መልስ እንዲኖረው የሚል ነው፣ እንግዲህ የአማራ ክልል አጀንዳ ሆኖ የተነሳው። ከዛ በኋላ ያለው እንግዲህ የአማራ ክልል ህዝብ ቁጥር በተገቢ ሁኔታ እንዲቆጠር ያው ለተደጋጋሚ ጊዜ የህዝብ ቁጥሩ ከሌሎች ህዝቦች ጋር በተነጻጻሪነት የህዝብ ቁጥር እድገት ምጣኔው በዝቅተኛ ሁኔታ ይገለጽ ስለነበር ይህም ኢፍትሐዊ የሆነ የህዝብ ቆጠራ ተካሂዷል ብሎ ነው ያመነው የክልሉ ህዝብ። ይህም የአጀንዳ እንዲሆንለት እንዲያዝለት ተደርጓል። የፍትሐዊ የሀብት ተጠቃሚነትና የስልጣን ክፍፍል ጉዳይም ተነስቷል። ብቃት ያላቸው የመንግስት ተቋማትን ስለማቋቋምም እንዲሁ የአጀንዳ ሆኖ ተነስቷል። የህግ የበላይነትና የሀገር ሉዓላዊነትና የውጭ ግንኙነት እንዲሁ ተነስቷል። ተፈናቃዮችና በጦርነት ምክንያት ስለተፈናቀሉ ዜጎችም እንዲሁ ተነስቷል። በመጨረሻ ላይ የተነሳው ምንድነው? የእምነት እምነት መሰረት ያደረጉ መገለሎች፣ በተለይ አጽንኦት ተሰጥቶት እዚህ ላይ የተነሳው ምንድነው? የሙስሊሙ ማህበረሰብ በክልሉ ላይ ያሉ የሚኖሩ የክልሉ ማህበረሰብ ጥያቄዎች ከሂጃብ ጋር ተያይዞ በየትምህርት ቤቱ፣ በመስሪያ ቤቶች፣ በተለያዩ ቦታዎች የሚደረጉ አድሎና መገለሎች እንዲሁ በደንብ እንዲታዩ በህግ እንዲመለሱ፣ በአየር መንገድ እና በመሳሰሉት ያለ የሂጃብ አለባበስና አጠቃቀም ጉዳይ እንዲሁ አጽንኦት ተነስቶ በአጀንዳነት ኤንፋሲስ ተሰጥቶት እንዲነሳ ተደርጓል ማለት ነው። በሃይማኖት አባቶች ረገድ እንደዚሁ የኦርቶዶክስ አባትም ጥያቄያቸውን ወይም ቅሬታቸውን ሲያቀርቡ ተደምጠዋል። የእሳቸውን እስ ጉዳይ እሱ እንዴት ይመለከቱ እንግዲህ እኛ እንደ ፖለቲካ ፓርቲ የሁሉም ሃይማኖቶች መብቶች መከበር እንዳለባቸው ነው እንደ ነጻነትና እኩልነት ፓርቲ የምናምነው። እዚህም አሁን ጥያቄያቸው የኦርቶዶክስ አባት ያነሱት ጥያቄ ተገቢ ጥያቄ ነው ያነሱት ከሁሉም ዞኖች በትክክል ለየሀገረ ስብከቱ ጥሪ ተደርጎልን እንድንሳተፍ አልተደረግንም የሚል ነበረ ቅሬታቸው። እሱም እንግዲህ ያው ከኮሚሽነሮቹ ጋር ተነጋግረው በሂደት ጥያቄዎቻቸው የሚያዙበት መንገድ እንደሚመቻች ነው በመድረኩ የተገለጸው። ይህም ይሆናል ብለን ተስፋ እናደርጋለን። እኛም እንደ ፓርቲ የምንታገል ይሆናል ከጎናቸው በመቁ በአጀንዳ ማጠናቀር ሂደቱ ላይ ግን ይሄ ጉዳይ ተነስቷል አልተነሳም? በአጀንዳ ማጠናቀሩ ላይ ሂደት እንግዲህ ያው ከመጨረሻም ላይ አጀንዳዎቹ ሲቀርቡም ሪዘርቭ ያደረጉት ነገር ወይም የተቃወሙት ነገር የለም። እንግዲህ ምናልባት ተደስተው ከሆነ በዚሁ የሚያልቅ ይሆናል ማለት ነው። ለአራት ቀን ተሰብስበው የነበሩ የማህበረሰብ ተወካዮች የእነሱን ወኪሎቻቸውን ከመምረጣቸው በፊት እዚህ አጀንዳ ማሰባሰብ ሂደት ላይ ነበሩ። እነሱ በሚናገሩበት ጊዜ በእስር ላይ ስለሚገኙ የፖለቲካ አመራሮች፣ ፖለቲካ እስረኞች፣ ሌሎችም የአማራ ተወላጆች ጉዳይ ተነስቶ ነበረ። ይህ ጉዳይ በአጀንዳ ማጠናቀሩ ላይ ተነስቶ ነበረ፣ ቦታ አግኝቷል። ትክክል። ይህ እንግዲህ ያው በመድረኩ እንደተገለጸው በአሁን እንግዲህ በትጥቅ ትግል ላይ ያሉ ወንድሞችም የፖለቲካ እስረኞችም በዚህ የብሔራዊ ምክክር አጀንዳ ማሰባሰብ ሂደት ላይ ራሱን ችሎ ወደፊትም የሚሳተፉበት መንገድ ክፍት እንዲሆንና እድሉ እንዲመቻች ረገጥ ተደርጎ የተጠየቀ ጥያቄ ነው። ይሄም ይሆናል ብለን ተስፋ እናደርጋለን። እንደው በአጠቃላይ ሂደቱ ሲመለከቱ እርስዎ በመጡበት ሁኔታ የተሳተፈውን ሁኔታ እዚህ በመጡበት ጊዜ ከበርካታ አማራ ክልል የተለያዩ አካባቢዎች ከመጡ ሰዎች ጋር ነበረ ሲነጋገሩ ነበሩና ሂደቱን እንዴት ነው በራሱ ሚ እንግዲህ በእኔ ግምገማ፣ ምንድን ነው ይሄ እንደምታውቀው፣ ይሄ ሀገራዊ ምክክር ለእኛ ሀገር በጣም አዲስ እንዲሁም ተደርጎ በሀገሪቱ ታሪክ ተደርጎ የማይታወቅ ነገር ነው። እንደዛ ከመሆኑ ጋር ግን ምንድን ነው ሂደቶቹ በጣም ፍትሐዊ ነበሩ ማለት ይቻላል። እንግዲህ ከወረዳ የህብረተሰብ ምልመላ ጀምሮ እዚህ በአጀንዳ ቀረጻ ውይይት ላይ ምንም አይነት ተጽዕኖ ሳይኖር የራሳቸውን ሰው በመምረጥ አወያዮቹ፣ ከውጭ የመጣ ኤክስተርናል አካል አይደለም ሲያወያይ የነበረው። ከመጡት የማህበረሰብ ተወካዮች ውስጥ ራሳቸው የመረጧቸው አወያዮች ተደርገው በሰብሳቢነትና በጸሐፊነት አጀንዳዎቻቸው ያለምንም ተቃውሞና ያለምንም ገደብ ተለቅመው እንዲያዙ የተደረገበት ሂደት በጣም ደስ የሚል ሂደት ነበር ማለት ይቻላል። ከሀገር አቀፉ የምክክር ጉባኤ ምን ይጠብቃል? እንግዲህ ዋናው አጀንዳ ማሰባሰብ አይደለም ግቡ። ግቡ በነዚህ በተሰባሰቡ አጀንዳዎች ላይ የጋራ የሆነ አገራዊ አንድነት፣ አገራዊ ሰላም፣ አገራዊ እርቅ እና አገራዊ መግባባት የሚያመጣ የጋራ ውይይት ማድረግ ነው የመጨረሻው ግብ። አጀንዳዎቹ ከየክልሎቹ ተለቅመዋል። የእኛ ክልል የመጨረሻ ይመስለኛል ከትግራይ ቀጥሎ። ያው ትግራይ ገና ሂደቱ ላይም አልተሳተፈም። እንግዲህ ከዛ አንጻር አጀንዳ ማሰባሰብ ግብ አለመሆኑን ተረድተን ያው ለመጨረሻው በጋራ የምንግባባበትን ትልቅ ኢትዮጵያ የምንፈጥርበትን እድል ይፈጥራል ብዬ ተስፋ አድርጋለሁ እንደሚሆንም አልጠራጠር ስሜ ታሪኩ ታምራት ይባላል ከአሰሬዎች ፌዴሬሽን ወክዬ ነው የመጣሁት የመጣሁት ከደቡብ ወሎ ከሀይቅ ነው ያው የመጣንበት የአጀንዳ ማሰባሰብ ፕሮግራም ነበረ እዚህ ላይ ሁሉም የህብረተሰብ ክፍል ተሳትፎበታል። የሁሉም ማህበረሰብ ከየሁሉም የተውጣጣ ከክልሉ ካሉ ከሁሉም ምንትኖች ከክልሉ ውጭም እንዲህ ያሉ ተሳታፊዎች ነበሩ። እና ያው አጀንዳው በተገቢ ሁኔታ ተሰብስቧል። እንደ ህዝብ አሁን እኔም እንደመጣሁበት ውክልና ሰው አፈጻጸሙን ማየት ይፈልጋል። የተሰበሰበው ነገር ትክክል ነው። በትክክል ደግሞ ይህንን ሂደት ጠብቆ በፌዴራል ደረጃ እንዲህ ያሉት እንትኖች ላይ ይህን ሀሳብ ሪፕሬዘንት አድርገው የተሰበሰቡት አጀንዳዎች ተግባራዊነቱን ለማየት ያው ነው። እንደመጣህበት ማህበረሰብ እንደ ግለሰብ የምንፈልገው በጣም አበይት ከሚባሉት ውስጥ አሁን የዜጎች ደህንነት ወሳኝ ነው። ከቦታ ቦታ ተንቀሳቅሶ መስራት ዜጎች እንዲህ በሰላም የትምህርት የመማር በህክምና እንዲህ የመታከም ተዘዋውሮ የመስራት እንትን እነሱ በጣም ወሳኝና ህብረተሰባችን በቃ ሁሌ የተማረረበት ጉዳይ ነው። እነሱ ጉዳይ ላይ ከክልል ክልል የተሻለ ተግባቦት ተፈጥሮ የዜጎች ደህንነት የሚጠበቅበትን የአማራውም የሌላውም እንደዚህ በቃ እንደ ዜጋ ሁሉም ሰው በቃ አገሩ ላይ አገሬ ብሎ አገር የሚል ፊሊንግ እንደዚህ ኑሮት በሰላም የሚኖርበትን ነገር እንዲፈጠር እንፈልጋለን። አጀንዳዎች ውስጥ የተነሱት እነዚህ በዋና እንትኖች ብዬ የማስባቸው እነዚህ ናቸው። ሌላ ፍትሐዊ ኢኮኖሚ ተጠቃሚነት፣ እኩል ተጠቃሚነት፣ እነዚህ እነዚህ ከህዝብ ቁጥር ጋር የተነሳሱ ነገሮች አሉ። እነዚህ እነዚህ ባቤት ነገሮች ላይ ትኩረት ሊሰጣቸው የሚገቡ ነገሮች ናቸው ብለን እናስባለን። እነዚህ ናቸው በዋናነት። ጥቅል ሂደቱን እንዴት ይገመግሙታል? ተሳትፎ ጥሩ ነበረ። አጀንዳዎች በትክክል ተመዝግበዋል። ጥቅል ሂደቱ በጣም ጥሩ ነው። በቃ በአብዛኛው በሚባለው ነገር በደንብ አጀንዳዎች እንዲ ተነስተዋል። ያለ ገደብ በዲሞክራሲያዊ መንገድ እንዲ ተነስተዋል። ምናልባት በጣም ማይነር ማይነር የሆኑ ኬዞች ሊኖሩ ይችላሉ። እነዛ ደግሞ በቀጣይ የሚሞሉ ነገሮች ናቸው። በዋናነት የተሰበሰቡ ተግባራዊ ይሁኑ ነው እንደ ህዝብ እንትን የሚባለው መንግስትም ደግሞ ይሄንን በተጠቃለለው ሪፖርት ላይ ሲያቀርቡ የመንግስት ተወካዮችም ይሄንን ሼር ያደረጉት ነገር ስላለ አፈጻጸሙን እግዚአብሔር ይርዳን ነው። ሌላ ምን ነገር የሚጨምረ ነገር ያለው? ከሀገር አቀፍ ጉባኤ ምን ይጠበቃል? ሀገር አቀፍ ጉባኤ ላይ በሁሉም ክልሎች ላይ ይሄ ውይይት ያለ ይመስለኛል። በአንድ እንደዚህ ሁሉም የተጠቃለለ አጀንዳ እንድተቀርጾ የተሻለ ተግባቦት የሚመጣ ይመስለኛል። እኔ የተሻለ ተግባቦት የተሻለ የዜጎች ቅድም እንደገለጽኩ እስከ ቦታ ቦታ ተንቀሳቅሶ የመስራት ሀብት የማፍራት የዜጎች ደህንነት የሚጠበቅ